ጠና ተመልካቾች እንዴት አምሽታችኋል? ለኢትዮጵያ መስራት የስፖርት ጉዳዮች አልፋለን። ሲንኬ ባንክ አጋራችን ነው እና መሰግናለን። ከዜናዎቹ ጋር ሰለሞን አባቡ አብራያችሁ ቆያለሁ። ከጥቅምት 15 ጀምሮ የተካሄደ የሚገኘው ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ ዛሬም በአምስተኛ ቀኑ ቀጥሎ ተካሂዷል። ዛሬ የአትሌቲክስ ውድድሮች መድረግ የጀመሩ ሲሆን በሴቶች 3000 ሜትር ፍጻሜ ኤልሳቤጥ አማራ ክልል ዘጠኝ ደቂቃ ከ35 ነጥብ ሁለት አንድ ሰከንድ በሆነ ሰዓት ውድድሩን ቀዳሚ ሆና በመጨረስ የወርቅ ሜዳሊያውን ስታጠልቅ ትረንጎ ታደሰ ከአዲስ አበባ የብር እንዲሁም ዮርዳኖስ ጥጋቡ ከትግራይ የናስ ሜዳሊያ አሸናፊ ሆነዋል። በሴቶች የቀስት ውድድር ፍጻሜ ኦሮሚያ የወርቅ ቤኒሻንጉል ጉሙዝ የብር ሜዳሊያ እንዲሁም ደቡብ ኢትዮጵያ ክልል የናስ ሜዳሊያ አሸናፊዎች ሆነዋል። በወርልድ ቴኳንዶ 55 ኪሎ ግራም ወንዶች አዲስ አበባ በናትናኤል ይበልጣል አማካኝነት የወርቅ ሜዳሊያ አግኝቷል። ኦሮሚያ የብር እንዲሁም ድሬዳዋና ቤኒሻንጉል ጉሙዝ የናስ ሜዳሊያውን ማሸነፍ ችሏል። በሴቶች ደግሞ ማርታ በቀና ለኦሮሚያ የወርቅ ሜዳሊያውን ስታስገኝ ሰላማዊት ካሳ ለአዲስ አበባ ብር፣ ብሩክቲ ዮሐንስ ለትግራይ፣ እንዲሁም ኒያል ኖር ኒፕ ኒፕ ለጋምቤላ የናስ ሜዳሊያዎችን ማስገኘት ችለዋል። በቅርጫት ኳስ ደግሞ የአምስት ለአምስት ውድድር ወንዶች ኦሮሚያ፣ ሶማሊያ፣ ትግራይና ጋምቤላ ተጋጣሚዎቻቸውን አሸንፈዋል በሴቶች ጋምቤላና ማዕከላዊ ኢትዮጵያ አሸንፈዋል በወንዶች እግር ኳስ ደግሞ ኦሮሚያ ሶማሌን አራት ለሶስት ደቡብ ምዕራብ ኢትዮጵያ ጋምቤላን ሶስት ለባዶ ሲዳማ ማዕከላዊ ኢትዮጵያን አምስት ለዜሮ ትግራይ ቤኒሻንጉለን ሶስት ለአንድ ሲያሸንፉ አዲስ አበባ ከደቡብ ኢትዮጵያ ያደረጉት ጨዋታ ያለ ግብ አቻ ውጤት ተጠናቋል የአዲስ አበባ ከተማ በጦር ወንድ በስሉስ ዝላይ ወንድና ወንድ በርዝመት ዝላይ ሴት የወርቅ ሜዳሊያን አስመዝግበዋል የአዲስ አበባ ከተማ አስተዳደር በ23 የወርቅ ሜዳሊያዎች ውድድሩን በአንደኝነት እየመራ ይገኛል የሶስተኛ ሳምንት ሲቢኢ የኢትዮጵያ ፕሪምየር ሊግ ጨዋታዎች ዛሬ አዲስ አበባና ሐዋሳ ላይ በደረጉ ሶስት ጨዋታዎች ቀጥሎ ተከናውኗል። በአዲስ አበባ ስታዲየም በደረገው የዛሬ ብቸኛ ጨዋታ ቅዱስ ጊዮርጊስ ነጌ ሊያሪሲን አንድ ለዜሮ በሆነ ውጤት ማሸነፍ ችሏል። በሸገር ደርቢ ጨዋታ ላይ ልዩነት ፈጣሪዋን ጎል በማስቆጠር ቡድኑ አሸናፊ ማድረግ ችሎ የነበረው አንበሉ አቤል ያለው ዛሬም 78ኛው ደቂቃ ላይ ብቸኛዋን የአሸናፊነት ጎል ለፈረሰኞቹ አስቆጥሯል። አንድ ተሳካዊ ጨዋታ ያለውና ሁለቱንም ጨዋታዎችን በሊጉ ያሸነፈው ቅዱስ ጊዮርጊስ በስድስት ነጥቦች አምስተኛ ደረጃ ላይ ሲቀመጥ፣ የሊጉ እንግዳው ቡድን ነገሌ አርሲ በአንድ ነጥብ አስራ ሰባተኛ ደረጃ ላይ ይገኛል። የሐዋሳ ዩኒቨርሲቲ ስታዲየም ዛሬ ሁለት ጨዋታዎችን ሲያስተናግድ ወላይታ ዲቻን የገጠመው ሐዋሳ ከተማ ሁለት ለአንድ አሸንፏል። ካርሎስ ዳምጠው ወላይታ ዲቻን 15ኛው ደቂቃ ላይ መሪ ቢያደርግም ያሬድ ብሩክ 25ኛውና 38ኛው ደቂቃ ላይ ያስቆጠሯቸው ጎሎች ሐዋሳ ከተማን አሸናፊ አድርገዋል። ሐዋሳ ከተማ በስድስት ነጥብ አራተኛ ደረጃ ላይ ሲቀመጥ፣ ሶስት ተከታታይ ጨዋታዎችን የተሸነፈው ወላይታ ዲቻ ያለምንም ነጥብ በሊጉ ግርጌ 20ኛ ላይ ይገኛል። በዚሁ በሐዋሳ ዩኒቨርሲቲ ስታዲየም በአሁኑ ሰዓት ላይ ፋሲል ከነማና ሲዳማ ቡና ጨዋታቸውን እያከናወኑ ይገኛሉ። ስቱዲዮ እስከገባንበት ሰባኛው ደቂቃ ድረስ በረከት ግዛው በአስቆጠራት ብቸኛ ጎል ፋሲል ከነማ ሲዳማ ቡናን አንድ ለዜሮ የመራ ይገኛል። በ2018 ዓ ም የኢትዮጵያ ዋንጫ የመጀመሪያ ዙር ጨዋታዎች ዛሬም በጅማና ዋሳ ከተሞች ቀጥለው ተደርገዋል። ጅማ ላይ በደረጉ ጨዋታዎች ቢሾፍቱ ከተማ አዲስ አበባ ከተማን አንድ ለዜሮ እንዲሁም ደሴ ከተማ መንጌ ቤኒሻንጉልን ሁለት ለዜሮ በማሸነፍ ወደ ሁለተኛው ዙር አልፈዋል። በሀዋሳው አርቲፊሻል ስታዲ የመደረጉ ጨዋታዎች አቃቂ ቃሊቲ ክፍለ ከተማ ነቀምቴ ከተማን አንድ ለዜሮ በማሸነፍ ወደ ቀጣዩ ዙር የሻገር የላኛው ቡድን ሲሆን እዚሁ ሜዳ ላይ ቦሌ ክፍለ ከተማና ንብ ያደረጉ ጨዋታ ዜሮ ለዜሮ መጠናቁን ተከትሎ በሰጠው የመለያ ምት ንብ ሰባት ለስድስት አሸንፎ ሁለተኛውን ዙር ተቀላቅሏል። ትናንት በተመሳሳይ በከፍተኛ ሊግ ክለቦች መካከል በደረጉ የኢትዮጵያ ዋንጫ ጨዋታዎች አላባ ከተማ፣ አዲስ ከተማ ክፍለ ከተማ፣ ጋሞ ጭንቻ ና ቤንች ማጂቡ ና ወደ ቀጣዩ ዙር ማለፋቸው የሚታወስ ነው። በርካታ አዳዲስ ተጫዋቾችን በማሰባሰብ የቡድን ግንባታ ላይ ቢሆንም ለዋንጫ አሸናፊነቱ እንደሚፎካከር የኢትዮጵያ ንግድ ባንክ እግር ኳስ ክለብ ገለጸ። የክለቡ አሰልጣኝ በጸሎት ልዑል ሰገድ የመወዳደሪያ መድረኩ ፍትሐዊነት የጎደለው መሆኑን አንስቷል። ነፃነት ጫን ያለው ዝርዝር አለው። ያው ቅሬታችን እንደ ቅሬታ ግን ያው መድረኩ ፌር አይደለም፣ ይሄ ኮምፒታቲቭ አይደለም አሁንም ማለት ነው እና ያው የምታዩት ነገር ነው። ምንም የተደበቀ ምንም ማስረጃ የሚፈልግ ነገር አይደለም። በታሪክ ለመጀመሪያ ጊዜ ወደ ሀገሪቱ ትልቁ ሊግ በማደግ በአመቱ የመጀመሪያ ዋንጫውን ያሳካው ታሪካዊው የኢትዮጵያ ንግድ ባንክ እግር ኳስ ክለብ በአዲሱ የውድድር አመት ጠንካራ ተፎካካሪ ለመሆን እየሰራ እንደሚገኝ ገልጸዋል። ከኢቲቪ ስፖርት ጋር ቆይታ ያደረጉት የቡድኑ አባላት አጀማመራቸው በአሸናፊነት ባይሆንም አመቱን በጥሩ ውጤት ለማጠናቀቅ ማለማቸውን ተናግረዋል። 2018 ውድድር አሪፍ ነው። እንደ አጀማመራችን ዝግጅታችን ጥሩ ነበር። አዳዲስና ነባር ተጫዋቾችን አቀናጅተን ጀምረናል። አንድ ላይ በመሆን የተሻለ ዝግጅት ጊዜ አድርገናል። የዘንድሮ ውድድር በጣም ረዥም ውድድር ነው። ለዛም የሚሆን ዝግጅት አድርገናል። ከእግዚአብሔር ጋር ጥሩ ዝግጅት ሰርተን መተናል። የዝግጅት ጊዜያቸው በማጠሩ የስብስቡ ውህደት ገና መሆኑን አሰልጣኝ በጸሎት ልውሰገድ ሀሳቡን ሰጥቶናል። ጊዜው አጠረና በጣም ሌት ሆነን በመጀመራችን ምክንያት ቡድኑ ገና አልተዋህደም። በርካታ ልጆች እንዳልከው በርካታ ልጆች ከታዳጊም ከከፍተኛ ሊግም እና ወጣቶችንም እንደዚሁ ከተለያየ ቦታ ያመጣ ናቸው። ወደ 78 ፐርሰንት አካባቢው አዲስ ነው። ተጫዋቾቹ አብዛኛው ወጣት ነውና ከዚህ አንጻር ሙሉ መዋሃድ ለሊጉም በርካቶቹ አዳዲሶች ናቸውና ከዚህ አንጻር መዋሃድ መልመድ እንዲፈልጉ ነበር። እንደ ቡድንም የቡድን ቁመና ላይ ለፕሪሚየር ሊጉ ትንሽ ጊዜን ያስፈልገን ነበረ። ይህን ይህን እንግዲህ በሂደት እናስተካክላለን። ይሄ ነው ዝግጅታችን ላይ የነበረው ክፍተት የጊዜ ማጠር ነው። ንግድ ባንክ አምና ያጣውን ዋንጫ ለማሳካትና ጠንካራ ተፎካካሪ ለመሆን ማቀዱንም ተጫዋቾቹ ገልጸዋል። ባደገበት ዓመት የሊጉን ሻምፒዮንነት ክብር አግኝቷል። እኔም የዛ ቡድን አካል ነበርኩኝ። በቀጣይ ዓመት ግን ነገሮች እንዳሰብናቸው ሳይሆኑ ቀርቶ ውጤታችን ትንሽ ጥሩ አልነበረም። ያው በዘንድሮ ዓመት ደግሞ ብዙ አዳዲስ ነገሮችን ይዘን ብዙ አዳዲስ ተጫዋቾችን ይዘን ከሁለት ዓመት በፊት የነበረውን ክብራችንን በዘንድሮ ዓመት እንደግመዋለን ወይ እንመልሰዋለን ብዬ አስባለሁ። ያው ዘንድሮ አሪፍ ነገር አለ። ያው ሁሉም እንደምታያቸው ሆነም ታዳጊ ናቸው። ያው ጥሩ ነገር እናደርጋለን ብለን ከፈጣሪ ጋር እናስባለን። አሰልጣኝ በጸሎት በበኩሉ ቡድኑ ለዋንጫ ቢጫወትም መድረኩ ፍትሐዊነት የጎደለው ነው ሲል ይናገራል። ኢትዮጵያ ንግድ ባንክ ሁልጊዜም አሸናፊ ስለመሆን ነው የሚያስበው። ነገር ግን በዚህች ሁለት ዓመት ውስጥ በጣም መድረኩ የመወዳደሪያ መድረኩ ትክክል አይደለም፣ ፌር አይደለም በአንድ በኩል ይሄ የደሞዝ ጣሪያው ማለት ነው። በትክክል ክለቦች ተስማምተው ተፈራርመው ነገር ግን ራሳቸው ናቸው እያፈረሱት ያሉት እና በጣም የተዘበራረቀ ነገር ነው። የቲም ስፕሪት ይበጠብጣል። በርካታ ልጆች ደግሞ ከእኛ ወጥተው ነበር። አምናም ከአስር ልጆች በላይ ወጥተውብን ነበር የጀመርነው ያው ቅሬታችን እንደ ቅሬታ ግን ያው መድረኩ ፌር አይደለም፣ ይሄ ኮምፒታቲቭ አይደለም አሁንም ማለት ነው እና ያው የምታዩት ነገር ነው። ምንም የተደበቀ ምንም ማስረጃ የሚፈልግ ነገር አይደለም። ከዛ አንጻር የዛኛው ላይ ሪዘርቬሽን አለን። ነገር ግን ምንም ይሁን ምንም እኛ የምንችለውን ነገር ስለማድረግ ስለማሸነፍ ነው ሜዳ ምንገባው። ኢትዮጵያ ንግድ ባንክ በእስካሁን የሊጉ ሶስት ጨዋታዎች ሁለት ያቻ ውጤትና በአንዱ ሽንፈት ገጥሞታል። በአራተኛ ሳምንት የሊጉ መራ ግብር ደግሞ ከድሬዳዋ ከተማ የፊታችን ማክሰኞ ይጫወታል። ከውጭ በእንግሊዝ ካራቦ ዋንጫ ዛሬ ምሽት አምስት ጨዋታዎች ይደረጋሉ። በፕሪሚየር ሊጉ ስድስት ተከታታይ ጨዋታዎችን በማሸነፍ በደረጃ ሰንጠረዡ አናት ላይ የተቀመጠ አርሰናል በሜዳው ብራይተንን የሚያስተናግድ ይሆናል። በአሰልጣኝ ሚኬል አርቴታ የተመራ በሁሉም ውድድሮች ባለፉት አራት ጨዋታዎች ምንም ግብ ያልተቆጠረበት አርሰናል ከአሰልጣኝ ፋቪያን ሆልዝለር ቡድን ከባድ ፈተና ይጠብቀዋል ተብሎ ታስበዋል። በአርሰናል በኩል ገብርኤል ማርቲኔሊ እና ዊሊያም ሳሊባ በጉዳት ምክንያት ጨዋታው የሚያመልጣቸው ይሆናል። ምሽት አራ ሰዓት ከ45 ላይ ጨዋታው ይጀምራል። በተመሳሳይ ሰዓት በሚደረግ ጨዋታ በሁሉም ውድድሮች ከመጨረሻ ስድስት ጨዋታዎች አንዱን ብቻ በማሸነፍ አስከፊ ጊዜ እያሳለፈ የሚገኘው ሊቨርፑል ከክሪስታል ፓላስ የሚያደርገው ጨዋታም ጠባቂ ነው። ስዋንሲ ሲቲ ከማይንስተር ሲቲ እና ዎልቭስ ከቼልሲ በተመሳሳይ ምሽት አራ ሰዓት ከ45 ሲጫወቱ ኒውካስል ዩናይትድ ደግሞ በሜዳው ሴንት ጄምስ ፓርክ ቶተንሃምን አምስት ሰዓት ላይ የሚያስተናግድ ይሆናል። በኢቲቪ መዝናኛ ምሽቱ ለሳለ ተጨማሪ ጉዳዮችን አካተን እንጠብቃችኋለን። ለሰዓቱ ያዝናቸው የስፖርቱ ጉዳዮች አብቅተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት አልጋ